ትሬደር ከሆናችሁ ባለፈው ሳምንት የሆነው በጣም አስተማሪ ነገር ነው። ባለፈው ኦክቶበር 29 ላይ ሶስት ዜናዎች በጉጉት ይጠበቁ ነበረ። የመጀመሪያው የፌድ ሬት ሲሆን፣ ሁለተኛ ደግሞ እዛው የፌድ ሚቲንግ ላይ ስለ ኳንቲታቲቭ ታይቲኒንግ መቆም ምን ይናገራሉ የሚባለው እና በዛው ቀን ደግሞ የትራምፕና የቻይናው ፕሬዚዳንት ዢ ጂንፒንግ መገናኘትና በዛ ላይ ይስማማሉ ወይስ አይስማሙም የሚለው በጣም ተጠባቂ ዜና ነበረ። በዛኑ ቀን ደግሞ ገበያውን ስታዩት ያ ቀን እስኪደርስ ድረስ ቀስ ቀስ እያለ የመጨመር አይነት ትሬንድ እያሳየ ነበር ገበያው። ስለዚህ በዛ ቀን የሚወጡ ዜናዎች ፖዘቲቭ ከሆኑ ይሄ መጨመሩ ኦልሬዲ እየጨመረ ስለሆነ በጣም ወደ ላይ ሊጨምር ይችላል ተብሎ እየተጠበቀ ነበር። ታዲያ በዛን ቀን የተጠበቁት ሶስቱ ዜናዎች እንዴት ሆነው ወጡ? የሚለውን ኔ የመጀመሪያው የፌዴሬት እንዲቀነስ ነው የተወሰነው። ይሄ በጣም ፖዘቲቭ ነው ማርኬቱ ወይም በተለይ የክሪፕቶ ዋጋ እንዲጨምር። ሁለተኛው ደግሞ የኳንቲታቲቭ ታይትኒንግ መቆም ነው። የኳንቲታቲቭ ታይትኒንግ መቆም ደግሞ ከዲሴምበር አንድ ጀምሮ እንደሚቆም አሳወቁ። ይህም በጣም ፖዘቲቭ ነው። ሶስተኛው ደግሞ የትራምፕ እና የቻይናው ፕሬዚዳንት መገናኘት ነው። እነሱም ተገናኝተው ኦልሞስት ባይፈራረሙ ተስማምተው ነው የተለያዩት። ያ መቶ ፐርሰንት ታሪፍ እጥላለሁ ያለው ትራምፕ እሱን ሁሉ ትቶ ነው እንግዲህ በስምምነት የተለያዩት ይሄ መቶ ፐርሰንት ማለት አስታውሳችሁ ከሆነ ትራምፕ መቶ ፐርሰንት እጥላለሁ ሲል የቢትኮይን የማርኬት ክራሽ በጣም በትልቁ ነበር ያጋጠመው። በታሪክ እንደዛ ክራሽ አድርጎ ያቀም ቢትኮይን፣ ሌሎችም ክሪፕቶ ከረንሲዎች በአንድ ሌሊት ብቻ ብዙዎች ራሳቸውን አጠፉ ሲባል ዜና ሰምታችሁ ሊሆን ይችላል። እና ያንን የከሰተው ተብሎ የሚታመነው የትራምፕ 100% ታሪፍ ቻይና ላይ ጥላለው ማለቱ ነው። እንግዲህ ይሄ ትልቅ ዜና ነው፣ ከቻይናው ፕሬዚዳንት ጋር ሲገናኙ ተስማምተው አይበቃ ትተነዋል ያሉት። ለዚህ ሁሉ ፖዚቲቭ ዜና ግን ማርኬቱ እንዴት ነው ሪያክት ያደረገው የሚለውን የምታዩ በተለይ የክሪፕቶ ዋጋ በጣም እየቀነሰ ነው ሄደው። ይሄ ማለት እጅግ በጣም በተቃራኒው ማለት ነው። ሶስቱ የሚጠበቁ ዜናዎች ሶስቱም ለማርኬቱ ፖዘቲቭ በሆነ ውሳኔ የተጠናቀቁት ማርኬቱ ግን ሪያክት ሲያደርግ በጣም በተቃራኒ ነው ሪያክት ያደረገው ወይንም የበለጠ እየቀነሰ ነው ሄደው። ታዲያ ይሄ ነገር ለብዙ ትሬደሮች ትምህርት ይሆናል ብያሰብኩት እዚጋ ነው። ኒውስ የፈለገ ፖዘቲቭ ቢሆን አንዳንዴ በተቃራኒው ሊሄድ ይችላል። ኒውሱ ፖዘቲቭ ስለሆነ ብቻ ማርኬት ላይ ገብተን ፖዚሽን መያዝ የለብንም ማለት ነው። ግን እነዚህ ሶስት ዜናዎች ለማርኬቱ ፖዘቲቭ ሆነው ለምንድን ነው ማርኬቱ ያልጨመረው የሚለውን ኒውስ ትሬድ ስታደርጉ በጣም ማስተዋል ያለባችሁ ነገር ምንድን ነው፣ በተለይ በጣም ማርኬት ላይ ቮላታሊቲ የሚፈጥር ማርኬት በጣም ሪያክት ሊያደርግ የሚችለው ዜናው ሰርፕራይዝ ወይንም ያልተጠበቀ ዜና ሲሆን ነው ብዙ ጊዜ። አሁን ሶስቱንም ዜናዎች እናያቸው። የፌድ የ0.25% ሬት መቀነስ ኦልሞስት 99.9% የተጠበቀ ከሳምንት ከ15 በፊት ኦልሞስት እርግጠኛ የተሆነበት ዜና ነው። አዲስ ነገር አይደለም። የኳንቲታቲቭ ታይትኒንግ ደግሞ ከዲሴምበር 1 ጀምሮ እናቆማለን ማለታቸው ከዛ በፊት 15 ቀን ቀድሞ ይህ ስብሰባ ከመካሄዱ 15 ቀን ቀድሞ ሆል የሆነ ሲምፖዚየም ላይ ንግግር አድርጎ ነበር እና እዛ ንግግሩ ላይ የኳንቲታቲቭ ታይትኒንግ ማቆም እንደሚፈልጉ ፍንጭ ሰጥቷል ስለዚህ ያልታወቀ የነበረው ስፔሲፊክ ቀኑ መች ያቆማሉ የሚለው ነው እንጂ ኦልሞስት ኳንቲታቲቭ ታይትኒንግ እንደሚቆም የታወቀ ነበረ እነሱ መጥተው ዲሴምበር አንድ ጀምሮ እናቆማለን አሉ ስለዚህ ይሄም ዜና የታወቀ ነበር ማለት ነው ሌላው ደግሞ የትራምፕ እና የቻይናውን ፕሬዚዳንት መገናኘት እና የእነሱን ስምምነትም ስናይ ሁለቱ ፕሬዚዳንቶች ከመገናኘታቸው በፊት የትሬጀሪ ሴክሬተሪው ከ3 ቀን ከአራት ቀን በፊት ሚዲያ ላይ ወጥቶ ከቻይና ጋር በተለይ በፍሬምወርክ ደረጃ እና እንዲሁም ችግሩን እንዴት መፍታት አለብን በሚለው ላይ በጣም ትልቅ ስምምነት እንዳረጉ ስለዚህ 100% ታሪፍ ቻይና ላይ ይጣላል የተባለው ነገር ሊቀለበስ የሚችል እንደሆነ በግልጽ ተናግሮ ነበረ። ስለዚህ የቻይናው ፕሬዚዳንትና ትራምፕም ተገናኝተው ያሳለፉት ውሳኔ ያልተጠበቀ ወይንም ሰርፕራይዝ አልነበረም። ስለዚህ ቀድሞ የተጠበቀ ዜና ነው ማለት ነው። እሺ፣ ታዲያ እነዚህ ፖዚቲቭ ዜናዎች ቀድሞ የታወቁ ወይንም ፕራይስድን የሆኑ ስለሆኑ ማርኬቱ ብዙም ሪያክት አያድርግ፣ ዋጋው አይጨምርም። እሺ ግን ታዲያ ለምንድን ነው ዋጋቸው የቀነሰው ወደሚለው ደሞ እንምጣ። ለዚህ ደግሞ ከብዙ ምክንያቶች ውስጥ እንደ አንዱ የሚጠቀሰው በጣም የታወቀ ስትራቴጂ አለ። ብዙ ትሬደሮች የሚጠቀሙበት ባይ ዘሩመርስ ሴል ዘኒውስ ይባላል። ሩመር ማለት ምንድነው? ለምሳሌ ፌድ በቀጣይ ስብሰባ ሬቱን ሊቀነስ ይችላል። የቻይናውና የአሜሪካው ፕሬዝዳንት ሊገናኙ ይችላሉ። ከተገናኙ ደግሞ የሆነ ስምምነት ሊያረጉ ይችላሉ የሚባል ወሬ ሲናፈስ፣ በዚህ ጊዜ ነው መግዛት ያለባችሁ። ልክ ዜናው ሲፈጠር ደግሞ ትሸጣላችሁ የሚል እስትራቴጂ ነው። ይሄም በሌላ መልኩ ምን ያህል ፕራይስ ዲን እንደሆነ ነው የሚያሳየን። ብዙዎች ዜናው እንደዚህ ሊሆን ይችላል ብለው ገምተው ስለነበረ ቀድመው ይገዙና ልክ ዜናው አናውንስ ሲደረግ እነሱ ሴል ያደርጋሉ ማለት ነው። ያም ማርኬቱ ላይ የሴል ፕሬዥር ይፈጥርና ዋጋው እንዲቀንስ ሊያደርግ ይችላል። ሌላው ደግሞ ትልቁ ምክንያት ማኒፑሌሽን ነው። በጣም ትልልቅ ትሬደሮች የሊኩዴሽን ሳይዝን እያዩ የሆነ ፕራይስ ላይ ሊኩዴሽን ብዙ ሲኖር አውቀው ፕራይሱን ወደዛ የሚገፉበት አካሄድ ያለ። ይሄ ሰፊ ጊዜ የሚፈልግ ነው፣ በሌላ ቪዲዮ የምና ይሆናል። ከሞላ ጎደል ግን ኒውስ ትሬድ ስታደርጉ ይሄንም በደንብ መጠንቀቅ አለባችሁ ማለት ነው። ኒውሱ በራሱ ምን ያህል ትልቅ ነው ወይንም ምን ያህል ኢምፓክት ማርኬት ላይ ሊኖረው ይችላል ከሚለው ጀምሮ እስከ ፕራይስድ ኢን ሆኗል ወይንስ አልሆነም፣ የሚለውን ቼክ ማድረግ አለባችሁ መጀመሪያ ማለት ነው። አዲስ የሆናችሁ ፎሎ ማድረጋችሁን አትርሱ። በቀጣይ ቪዲዮ እንገናኛለን።